ሀሊምሀሊማ አብዲ በሶማሌ ክልል የደገሃቡር ከተማ ነዋሪ ናቸው። በከተማው ታዲያ ለዘመናት በቂ የመጠጥ ውሃ አቅርቦት ባለመኖሩ ምክንያት ንጽህና ያልተጠበቀ ውሃም እስከ መጠቀም ያደረሰ ችግር እንዳሳለፉ የሚገልጹት ሀሊማ አሁን ላይ ግን ይህንን ችግር የቀረፈና ንጹህ የመጠጥ ውሃን እንደ ልባቸው መጠቀም ያሳለ አዲስ የውሃ መስመር መዘርጋቱን ይናገራሉ። የአሁኑ ጊዜ ከቀድሞ ይለያል። ጥራት ያለው ውሃ እያገኘን ነው። በፊት ጥራት የሌለው ውሃ ከወንዝ ለመቅዳት እንገደድ ነበር። አሁን ነው በየዕለቱ በቤታችን በቋሚነት ውሃ እያገኘን ያለ ነው። ካሁን ቀደም ከርቀት በእጃችን በጋሪ እንዲሁም ደግሞ በጀሪካን ጭነን እናስመጣ ነበር። አሁን ከመጠጥነት ባለፈም ለተለያዩ አገልግሎቶች በመዋል ተጠቃሚ አድርጎናል። እናመሰግናለን። እንደ ሀሊማ ሁሉ ሌሎች የከተማ ነዋሪዎችም የፕሮጀክቱ መገንባት ቀደም ሲል ሲደርስ የነበረው እንግልትና ተጨማሪ ወጪ በማስቀረት ሕዝቡ ለዘመናት ሲያነሳው የቆየውን የንጹሕ መጠጥ ውሃ ጥያቄ ምላሽ የሰጠ ሆኗል። ችርካባ አሁን ላይ 24 ሰዓት ውሃ እያገኘን ነው። መብራትም እንደዛው። ከአሁን ቀደም ውሃ በጀሪካን ነበር ከርቀት ቦታ የምንቀዳው። አሁን ይህን ውሃ ማግኘታችን ትልቅ ችግር ቀርፎልናል። ከዚህ በፊት ውሃ በብርም የማናገኝበት ጊዜም ነበር። በዚህ ምክንያት ለተለያዩ ችግሮች ተዳርገን ነበር። ማሻላ አሁን ላይ ፈጣሪ ይመስገን በቂ ውሃ እያገኘን ነው። 24 ሰዓት ሙሉ ውሃ ይወርዳል። ድሮ ከፍተኛ ችግር ነበር የነበረብን። በወገባችን ተሸክመን ከሩቅ ሰፈር ነበረ የምናመጣው። አንድ ጄሪካን ውሃ በሀያ ብር ነበር የምንገዛው። መንግሥት ይህንን ችግራችንን በማየት ስለቀረፈልን እናመሰግናለን። በ951 ሚሊዮን ብር ወጪ ተገንብቶ ለአገልግሎት ክፍት የተደረገው የደገ ሀቡር የመጠጥ ውሃ ፕሮጀክት ለሚቀጥሉት 20 ዓመታት የከተማውን ሕዝብ የመጠጥ ውሃ ፍላጎት ሙሉ በሙሉ ማሟላት የሚያስችል ነው። በውሃ ችግር ላይ በተመለከተ ላይ በቃል መግለጽ በደንብ አይችልም። መጀመሪያ እና በጣም ከተማዊ ያደገች ህዝቡ ደግሞ በጣም ብዙ የሆነ ወታ ስትሬስድ ታውን የነበረች ከተማ ነው ባጭሩ የሚባለው እና አሁን ግን እንደሚታዩ እናንተ አሁን በጣም ትልቅ ፕሮጀክት 135 ኪሎ ሜትር ስኩዌር የሚያክል እና ከዳር እስከ ዳር የምትደርስ ውሃ አግኝተናልና በጣም ደስተኞች ነን። ፕሮጀክቱን መድርቀው የከፈቱት የሶማሌ ክልል ርዕሰ መስተዳደር ከአንድ መቶ ሺህ በላይ ነዋሪዎችን ተጠቃሚ ያደረገው የደገሃቡር የመጠጥ ውሃ ፕሮጀክትን ጨምሮ ከለውጥ ወዲህ በክልሉ በተለያዩ አካባቢዎች ተገንብተው አገልግሎት እየሰጡ የሚገኙ ፕሮጀክቶች የክልሉን የንጹህ የመጠጥ ውሃ ሽፋንን ትርጉም ባለው መልኩ እንዲጨምር ማስቻሉን ነግረውናል። በከፍተኛ ደረጃ የሕዝቡን ችግር የሚቀርፍ ስለሆነ ደስ ብሎናል። የደገሃቡር ከተማ ብቻ አይደለም። ጅጅጋን ጨምሮ ጎዴን፣ ዋርዴርን፣ ተጎጫሌን ብዙ ከተሞች ከለውጡ በኋላ ውሃ በማግኘታቸው የውሃ ሽፋኑ በከተማ አካባቢ ከነበረበት 20% ወደ 51% አድጓል። በአጠቃላይ በክልላችን የንጹህ ውሃ አቅርቦት የሚያገኘው ህዝብ ቁጥር ከ20% ወደ 51% አድጓል። ይሄ በጣም ትልቅ እመርታ ነው። በገጠር አካባቢ ደግሞ ከ18% ወደ 46.6% አድጓል። ብዙ ቀሪ ስራዎች ይቀሩናል። እንደምታየው አሁንም ብዙ ህዝብ ማያገኛለን፣ ግን ትልቅ ስኬት ነው ማለት ይቻላል። ይህም አርብቶ አደር የሆነው የክልሉ ማህበረሰብ በዝናብ ጥረት ምክንያት በተደጋጋሚ የሚከሰት ድርቅን ለመቋቋም አቅም አጎልብቷል። ትልቁ ለውጥ ያለነው ያየነው አሁን በዚህ ሰባት ዓመት ብዙ የውሃ ስራዎች በመሰራታቸው በተለይም እንዳልኩ የከተማ ውሃ በማስፋፋት ብዙ መንደሮችን የሚያዳርሱ የውሃ ስራዎች በመሰራታቸው ጥልቅ ጉድጓሮች ከ350 በላይ ጥልቅ ጉድጓሮች በስራ ላይ በመዋላቸው እንዲሁም መለስተኛ ክሬዎች ውሃን የማቆራቀም ያላቸው መለስተኛ ዳሞች ግድቦች በመሰራታቸው ምክንያት የውሃ ሽፋኑ ጨምሯል። ገጠርም ከተማም በዚህ ምክንያት ድርቅ የመቋቋም አቅሙ የህዝቡ ጨምሯል እና እንደ ድሮ አሁን ባለፉት ሶስት ዓመታት ምንም እንኳን ውሃ ዝናብ አጠር የሆኑ ቦታዎች ላይ ዝናቡ ደህና ባይሆንም እንደ ድሮ ድርቅ አለ ተብሎ ብዙ ጨዋታ ያልሰማ ነው። አንዱ ምክንያት ይሄ የሚሰሩ የመሰረተ ልማት ስራዎች የህዝቡን ድርቅ የመቋቋም አቅም እያጠናከሩ ስለሄዱ ነው።